አንዳንዶቹም ስለ መቅደስ በመልካም ድንጋይና በተሰጠው ሽልማት እንዳጌጠ ሲነጋገሩ ይላል። እዚህ ክፍል ላይ አንዳንድ ሰዎች ጌታችን ኢየሱስ ክርስቶስ በነበረበት ወቅት ላይ ስለ መቅደሱ እያነሱ ይነጋገራሉ። እንግዲህ በእስራኤላውያን ታሪክ ውስጥ የመጀመሪያውን መቅደስ የሰራው ንጉሱ ሰለሞን ሲሆን ንጉሱ ሰለሞን የሰራው መቅደስ በዓለም ደረጃ እስካሁን ከተሰሩ መቅደሶች በእጅጉ የሚበልጥ ግዙፍ ያማረ ጥንታዊ መቅደስ ሆኖ ይታወቃል። እንግዲህ ይሄኛው ሰለሞን የሰራው ቤተ መቅደስ እስራኤላውያን ለእግዚአብሔር ባለመታዘዛቸው ምክንያት እግዚአብሔር በየማለዳው የተለያዩ ነቢያትን ቢልክባቸውም ነቢያቶቻቸውን እያሳደዱ አንዳንዶችንም እየገደሉ ስላስቸገሩና መመለስን እምቢ ስላሉ እግዚአብሔር በግብፅ ምድር በጸና ክንዱ እንዴት አድርጎ እንዳወጣቸው ሊታዘዙት ያንን ዘንግተው ሊታዘዙት ስላልቻሉ በነቢዩ ኤርሚያስ አፍ ኤርሚያስ 29 10-11 ላይ አንብቡ ለሰባ ዓመት ያክል በሩቅ አገር እሰዳችኋለሁ ብሎ እግዚአብሔር ለስደት እንደሚያሳልፎ እንደሚሰጣቸው ትንቢት ተናገር ዮሐንስ ይህንን ከተናገረ ጊዜ በኋላ እንደተባለውም በባቢሎን አገር ያሉ ከለዳውያን መጥተው የእስራኤልን ቅጥር አፍርሰውና አጋይተው በቅጥሩም ውስጥ ደግሞ ያለውን ሕዝብ ሲማርኩ ሲፈጠፍጡ እንደፈለጉ ሲያደርጉና ይሄ ሰቆቃ በእስራኤል ታሪክ ውስጥ እጅግ ክፉ የሚባል ሰቆቃ ነው። ስለዚህ በቤተ መቅደስ ውስጥ ያለውን ከዘረፉ በኋላ ቤተ መቅደሱን አቃጥለውታል። ቤተ መቅደሱን አቃጥለዋል። ኤርምያስ ከነቢያት መካከል አልቃሻው ነቢይ ተብሎ ይታወቃል። እንደገና ደግሞ የሰቆቃ የመከራ ሰው እስራኤላውያን እንደ ኤርሚያስ ያሰቃዩት አንገላት ሰው ይል ስለ ኤርሚያስ ይናገር ቅነል እንምጣው እንፈት ነው ስ ብለው ይላል እንፈት ነው እስቲ ሄደን የሆነ ነገርን ብለው ይላል። በአንድ ወቅት ላይ ኤርሚያስ ሰላሳ ሦስት ስታነቡ እርጥበት ባለው ትልቅ ገደል ውስጥ በገመድ አስረው ጥለውታል። እዚያ ውስጥ እያለን ነው ኤርሚያስ ሰላሳ ሦስተኛ ዝም ብለን ለማንኛውም የምንጠቅሰው ጥቅስ ሰላሳ ሦስት ሦስት ላይ ወደ እኔ ጩህ ይላል ከላይ ሲጀምር ያደረገው የሰራው ምናምን ብሉ ይል እና ወደ እኔ ጩህ እኔም እመልስልሃለሁ፣ አንተም የማታውቀውን ታላቅና ኃይለኛ ነገር አሳይሃለሁ። ኤርምያስ ምዕራፍ ሀያ አንድን አንብቡ፣ ሀያን አንብቡ። ሁለተኛ አልናገርም ስለ ስሙም አላነሳም ብዬ ብል ውስጤ ላይ እንደሚያቃጥል አይነት ነገር በውስጤ ይመጣብኛል፣ በውስጤ ይሆናል። እንደው ለምንድን ነው የተወለድኩት ብሎ የተወለደበትን ቀን የተራገመ ነቢይ ነው። እናቴን ወንድ ልጅ ተወለደችልህ ብለው ያሉበት ቀን የተወለድኩበት ቀን የተረገመ ይሁን ብሎ የተወለደበትን ቀን የረገመ ሰው ነው። ማ የእግዚአብሔር አገልጋይ የእግዚአብሔር አፍ የነበረው ኤርሚያስ ኤርሚያስ። ተመልከቱ እስራኤል ተአምርን በማየት ሰው የሚመለስ ቢሆን ከምድር ሕዝብ ሁሉ መካከል እንደ እስራኤል ታምር የጠገበ ሕዝብ የለም። ታምር ሰው የሚመልስ ቢሆን ኖሮ በርካቶች ይመለሱ ነበር። ነገር ግን ካዩ ታምራት አንጻር ወደ እግዚአብሔር መመለስ ሲገባቸው ጭራሽ ልባቸው እልህኛና የክፋታቸው ጥግ ፋይናላይዝ ሲያደርጉት ሊያድናቸው የመጣውን መሲ ሳይቀር ነው ወስደው ያንጠለጠሉት። ስለዚህ እስራኤል ለእግዚአብሔር ስላልታዘዘች እግዚአብሔር አሳልፎ ሰጣል ለሰባው ዓመት ተላልፈው ሲሰጡ ተመልከቱ፣ ቅጥር አፈረሱ፣ መጥተው ቤተ መቅደሱን አቃጠሉ። በቤተ መቅደስ ውስጥ የተገኘውን ነገር ጠቅላላ ይረባል ይጠቅማል ያሉትን ነገር ማርከው ይዘው ሄዱ። በዚህ ወቅት ነው ሰቆቃው ኤርሚያስ የተባለው መጽሐፍ የተጻፉ ወይም ይሄ መጽሐፍ የዛን ወቅት ታሪክ ነው የሚያወራው። ኤርሚያስ እግዚአብሔር ቅጣት እንደሚያመጣ ተናግሮ ተነስቶ ተመልሶ ደግሞ ይማልዳል። እውነተኛ የእግዚአብሔር ሰዎች እግዚአብሔር ፍርድን ቅጣትን በእነሱ በኩል ሲናገር እኔ ያልኩት ተፈጸመ ጎሽ እልል ብለው የሚሉ ሳይሆኑ የእግዚአብሔር ልብ ያላቸው እነሱ ተናግረው ነገሮች ሲሆኑ ደግሞ መልሰው ለመንጋው የሚራሩና የሚማልዱ የሚያለቅሱ ሰዎች ናቸው። ኤርሚያስ የእግዚአብሔር ልብ ስለነበረው አዛውንት ሲፈጠፈጡ፣ ወጣት ደናግልት በአደባባይ ሲደፈሩ ያለቅስ ነበር ነፍሴ እግዚአብሔር እድል ፈንታይ ነው፣ ስለዚህ ተስፋ አደርገዋለሁ አለች። ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው እያለ ከነፍሱ ጋር እምባውን እያፈሰሰ አይኔ ሳያቋርጥ ስለ ወገኔ ሴት ልጅ አለቀሰች እያለ እንደገና ደግሞ መልእክቱን የፍርድ መልእክት ካመጣ በኋላ በምልጃ ደግሞ ገብቶ ሲማልድ ታያላችሁ። ማ ነቢዩ ኤርሚያስ ተመልከቱ። ነቢዩን ሙሴን መውሰድ ትችላላችሁ። ነቢዩ ሙሴን ስንወስድ በእግዚአብሔር ፊት እንዲያደርጋለሁ እንዲያደርጋለሁ ብሎት እግዚአብሔር ተነስቶ ተመልሶ ደግሞ እባክ ይህን ህዝብ ከምታጠፋው እኔን ከህይወት መጽሐፍ ላይ ደምስሰኝ ብሎ ስለ ህዝቡ ራሱን መሥዋዕት ለማድረግ የተዘጋጀ ሰው ነበር። ጳውሎስ አዲስ ኪዳን ላይ ስንመጣ እስራኤል ሁሉ ድነው እኔ ብሰቃ ይመርጣለሁ፣ እኔ ብሰቃ ይመርጣለሁ። ተመልክቱ፣ እኔ ብሄድ ይሻለኛል እኔ ሲኦል ብገባ ይሻለኛል የሚል እውነተኛ አገልጋይ የእግዚአብሔር ልብ አለው። እግዚአብሔር በሚራራበት መራራት ይራራል። የእግዚአብሔርን ስሜት የእግዚአብሔርን ፊሊንግ ሪፍሌክት ያደርጋል። እግዚአብሔር ሲያዝን ያዝናል፣ ሲቆጣ ይቆጣል፣ ሲያለቅስ ሲያለቅሳል። ምልክቱ እንግዲህ እስራኤላውያን ባለመታዘዛቸው ምክንያት ይሄኛው መቅደስ ድራሹ ጠፋ። ከዚያ በኋላ ኤርሚያስ 29 11 ላይ ሰባውም ዓመት በተፈጸመ ጊዜ እጎበኛችኋለሁ ብሎ እንዳለ እግዚአብሔር እናንተም ትጸል ያላችሁ እኔም ከእናንተ ዘንድ እገኛለሁ ወደ ምድራችሁ መልሳለሁ ብሎ ተስፋ ገብቷል። እዛው መወሰዳቸውን እንደተናገረ እዚያው ቦታ ላይ ኤርሚያስ 9 10 11 ላይ ስታነቡ መመለሳቸውን ደግሞ ሪስቶሬሽኗን ይናገራል። እንደተናገረውም ሰባው ዓመት በተፈጸመ ጊዜ ለሰባው ዓመት ፍጻሜ ደግሞ ይማልዱ የነበሩ ሰዎች ተነስተዋል። እንደነ ዳንኤል ያሉ ሰዎች ዳንኤል ምዕራፍ ዘጠኝ ላይ ስትሄዱ በምርኮ ከተወሰዱ ወጣት ልጆች መካከል እስራኤላውያን መካከል አንዱ ነው። ሲድራቅ፣ ሚሳቅ አብድናጎም በምርኮ ተወስደው ንጉሱ ብሬንዎሽ አድርጓቸው ወይም ሊያደርጋቸው ፈልጎ ስማቸውን ቀይሮ የጣዖታቱን ስም ነው የሰጣቸው። ብልጣሶር፣ ሲድራቅ፣ ሚሳቅ አብድናጎም ማለት የዚያ አገር የጣዖታት ስም ነው። አእምሯቸውን ቀይሮ አእምሯቸውን ኤክስፕሎይት ለማድረግ ወይም ደግሞ አሁን በዲቪ በምናምን ተብሎ ውጭው ሀገር ላይ የሰውን አእምሮ ሰዎች ኤክስትራክት እንደሚያደርጉት ሁሉና፣ አሜሪካ፣ ሌሎች ሀገሮች ልክ ይሄኛውም ሰው ይሄኛውም ሰው ይሄ ንጉስ የባቢሎን ንጉስ በወቅቱ ኃያል ሀገር እንደመሆኗ ከእስራኤል መካከል ብሪሊያንት የሆኑ ጥሩ አእምሮ ያላቸውን ወጣቶች ማርኮ ማርኮ በተለይ ደግሞ ሮያል ፋሚሊ የሆኑ የንጉሳንን ቤተሰብ ወስዶ ማርኮ ሲባል የትም አገር ላይ ብትወስዱት የመጀመሪያ ሞቶው ጋድ ፍርስት ኢየሱስ ጌታ ነው፣ እግዚአብሔር መጀመሪያ የሚል ሞቶ ነው ያላቸው። ከስማቸው ይልቅ የእግዚአብሔርን ትልቅነት፣ ኃያልነት፣ የመጀመሪያነት ጠንቅቀው የሚያውቁ ናቸው። ስለዚህ ቲንኤጀርስ በሚባል ዕድሜ ውስጥ የተወሰዱ ወጣቶች ንጉሡ መብል ሲያዘጋጅ ግብዣ ሲያዘጋጅላቸው የራሱን ትምህርት ቀርጾ ሲያዘጋጅ ስለ ዳንኤል ሲናገር መጽሐፍ ቅዱስ ዳንኤልም መልካም መንፈስ ነበረው ይላል። ኤክሰለንት ስፒሪት ይለዋል። ዘን ምን አደረገ ዳንኤል? ዳንኤልም በንጉሱ መብልና መጠጥ እንዳይረክስ በልቡ አሰበ። ፐርፐዝድ ኢን ሂዝ ሃርት ይላል። በልቡ አሰበ ሚነሴንስ ፕላን አደረገ። ምንድን ነው ማድረግ ያለብን? እንዴት ነው መኖር ያለብን እንዴት ነው መመላለስ ያለብን የሚለውን ሐሳብ በውስጡ አሰበ። ከወዳጆቹ ጋር ካወራ በኋላ ለጀንደረባው ፕሮፖዝ አደረገ። እኔና ወንድሞቼ ጥራጥሬና ውሃ ብቻ ተጠቅመን መቆየት እንፈልጋለን። አረተው ከልጆች መካከል እንደው እናንተ ከስታችሁ የተገኛችሁ እንደሆን እኔን ታስወቅሱኛላችሁ ብሎ ሲል ኖ ኖ ኖ አለ። ለአስር ቀን ፈትነን ብለው ሲል እግዚአብሔር ለካ ያያል ይሰማል። ኢየሱስ ጌታ ነው። በጀንደረባው ፊት ሞገስ ሰጠው ይላል። እናንተ በእግዚአብሔር ጉዳይ አጀንዳ አድርጋችሁ የትም ቦታ የትም ደረጃ ላይ ሁኑ ስትወስኑ እግዚአብሔር ሞገስ ይሆናችኋል። ሃሌሉያ! በነገስታት ፊት ሞገስ ይሆናችኋል። በሚጠሏችሁ ፊት ሞገስ ይሆናችኋል። በሚያሳድዷችሁ ፊት ሞገስ ይሆናችኋል። ስለዚህ እግዚአብሔር በጀንደረባው ፊት ሞገስ ሰጠው፣ እሺ ብሎ ተስማማ። ከአስር ቀን በኋላ ሲታዩ ጮማ ሲቆርጡ የንጉሱን ወይን ጠጅ ይጠጡ ከነበሩት ተማሪዎች መካከል ዳንኤልና ጓደኞቹ አስር እጥፍ በልጠው ተገኙ ይላል። አስር እጥፍ። ኢየሱስ ጌታ። በውበት ሞገስ ፈሶባቸው፣ ጭራሽ በአእምሮ ደረጃ ራሱ ሲፈተኑ የሀገሪቱን ቋንቋ ቀላጥፎ በመናገር በተሰጣቸው ትምህርት ላይ ብቁ ሆነው በልጠው ተገኙ። ኢየሱስ ጌታ ነው። እግዚአብሔር ከአንተ ጋር ከሆነ በሚጠሉ ፊት ያከብራል። በተሰደድክበት ያከብራል። እግዚአብሔር የመንግስት ጉዳይ የምን ጉዳይ ጉዳይ ነው። የትም አገር ላይ ሂድ፣ እርሱ የእግዚአብሔር ግዛት ነው። እግዚአብሔር ሰማይና ምድርን የሞላ አምላክ እንደመሆኑ የትኛውም ሲችዌሽን በእግዚአብሔር ቁጥጥር ውስጥ ነው። ኢየሱስ ጌታ ነው። ህልም አላችሁ። ህልም አለህ። ህልም ካለ የትም ቦታ ላይ ይፈጸማል። ዮሴፍ ህልም ያየው አገሩ ላይ ነው። ህልሙ ፍጻሜውን ያገኘው ግን በባዕድ ምድር ግብፅ ምድር ላይ ነው። በነ ዳንኤል ህይወት የሆነው የሆነው በሰው ሀገር ላይ እነ አስቴርን ብትወስዱ በሱሳ ግንብ አካባቢ ላይ ተጽዕኖ የፈጠሩት እግዚአብሔር ከአቋማቸው ጋር ስለጸና ነው ማንም ነቢይ አብሯቸው አልነበረም እንደዚህ ዘመን እንዲህ ይልሻል አትፊ ይልሻል የሚል አልነበረም ኢንስፓየር የሚያደርጋቸው በሌለበት ሁኔታ ውስጥ ባይ ኔቸር ጋድ ፈርስት የሚል አቋም ስለነበራቸው እግዚአብሔር ስታንድ ባይ ሆኖ ባሉበት ሁኔታ ሁሉ ውስጥ ከጎናቸው ይቆም ነበር ሲድራቅ፣ ሚሳቅ፣ አብድናጎም የእሳቱን ኃይል ያስጠፉት ነቢይ ተናግሯቸው አይደለም። እግዚአብሔርን ስፓይር አድርጓቸው አይደለም። ግን አቋም ነው አሉ። ከማንነታችን ጋር መወራረድ አንችልም። በቃ የእግዚአብሔር ጉዳይ የማንነት ጉዳይ ነው። በህይወታችን ላይ መሆን ያለበት ነገር መሆን ካለበት እንሆናለን። ከዚያ ውጭ ግን ልንደራደርበት የምንችለው ጉዳይ አይደለም። ንጉስ ሆይ ነው አይደለ ያሉ የምናመልከው አምላካችን ከዚህ ከሚነደው እሳት እቶን እሳት ሊያድነን ይችላል፣ ባያድነንም እንኳን ነው የሚለው አማርኛው። ነገር ግን እንዴት ነው ሊደረገው የሚገባው? አቋምህን ብትቀይርም እንኳን ነው። እግዚአብሔርማ አዳኝ ነው። ስሙ ራሱ ጂሆቫ ራፋ፣ ፈዋሽ ነው። እግዚአብሔር በየትኛውም ሁኔታ ውስጥ ፕሮቴክት ላያደርግ የሚችል አምላክ ነው። የእሱ የሆኑትን በመጣል አይታወቅም። ስለዚህ አቋምህን ብትቀይር እንኳን እሺ፣ እሳቱን አቁም ያለው፣ ትች ያለው ግን ስገዱ ላቆምኩት ምስል ብለህ ብትል እንኳን ከአቋማችን ዝንፍ አንልም። እንዴት ይሆን የሚኮራባቸው! እግዚአብሔር ልክ ይህን አቋማቸውን አየ አደመጠና እሳት ውስጥ ሲወረወሩ እሳት ውስጥ ከቻለ እ አለ ንጉሱ፣ የተወረወሩት እኮ ሶስት ናቸው፣ አራተኛ ደግሞ የአማልክትን ልጅ የሚመስል አያለው። ይሄ ከሰው የተለየነዋል ሱስ ጌታ ነው አያለዋል በሉዋድኗቸው እሳቱ ሊበላቸው አልቻለ። ዜሮ ሆነ። አያችሁ፣ ዲቫይን ኢንተርቬንሽን ሲመጣ በህይወታችሁ ላይ ናቹራል ሎው አቅም ያጣል፣ አቅም ያጣል። መካን የነበረች ሴት ዲቫይን ኢንተርቬንሽን ሲመጣ በሐኪም የተረጋገጠ አርባ አርባ አምስት ዓመት በላይ የሆነች አትወልድም በተባለበት ሁኔታ ዲቫይን ኢንተርቬንሽን ሲመጣ ሽባ ይሆናል። በህይወታችሁ ላይ ያልቻላችሁት ያቃታችሁ፣ ይሄ በገንዘብም በህክምናም አይሆንም የተባላችሁበት ጉዳይ ቢኖር እመኑ። በእምነት ውስጥ እግዚአብሔር ይሰራል። በእምነት ውስጥ እግዚአብሔር ይገለጣል። እግዚአብሔር ሲመጣ ደግሞ ናቹራል የሆነው ህግ ባዶ ይሆናል፣ ባዶ ይሆናል። ሳይንስ ያረጋገጠው ግራቪቲ ሎው ብረት ወይም ክብደት ያለው ነገር ከተወረወረ ይሰጥማል። የነቢያት ልጆች ማነው፣ እንጨት ሊቆርጡ ሄደው ቦታ ጠበበን ብለው ድንገት አንደኛው የተዋሰው ምሳር ውሃ ውስጥ ገባበት፣ ወየው አለ ጭንቅላቱን ይዞ ምክንያቱ ደግሞ ተውሼ ነው ያመጣሁት፣ የሰው እኮ ነው ብለዋል። ልክ ይሄንን ሲል ነብዩ፣ ወዴት ነው አቅጣጫውን አሳየኛል። ተመልከቱ፣ ጋይዳንስ መጥቷል። እንጨት ወሰደና ሲወረውር፣ ሰጥሞ የነበረው ምሳር ተንሳፈፈ። አያችሁ፣ ዲቫይን የሆነው ትሩዝ ሲመጣ፣ ናቹራሊ ያለውን ትሩዝ ባዶ ከንቱ መና ያደርገዋል። አያችሁ፣ መጽሐፍ ቅዱስ ላይ የተጻፈላቸው ሰዎች፣ እንደዚህ ታሪክን የቀየሩ ሰዎች ናቸው። ዲቫይኑን ተማምነው ናቹራል የሆነውን ነገር የለወጡ ሰዎች እንዴት ነው ሰው በስደት በሰው አገር እየኖረ ታሪክ መስራት የሚችለው ዳንኤል ሲድራቅ ሚሳቅ አብድናጎም አስቴር መርዶኪዎስ ምስክሮቻችን ነን ከአሕዛብ ምድር ደግሞ መጣ እስራኤል ላይ ደግሞ ታሪክን የቀየረች ተፈጥሮን የቀየረች ሴት ደግሞ ሩት ምስክራችን እብራውያን አስራ አንድ በሙሉ የሚያውራው ስለምንድን ነው ካላችሁ በእምነት የተፈጥሮን ህግ ስለቀየሩ ሰዎች ነው እብራውያን አስራ አንድ አንድ ላይ ስታነቡ እምነትም ተስፋ ስለምናደርገው ነገር የማናየውንም ነገር የሚያስረግጥ ነውና ከዚያ በኋላ ቁጥር ስድስት ጋር ስትመጡ ያለ እምነት ደስ ማሰኘት አይቻልም ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም እምነት ሲያይ እግዚአብሔር ደስ ይሰኛል። እምነት ሲያይ እግዚአብሔር ፈገግ ይላል። ደን እግዚአብሔር ፈገግ አለማለት ደግሞ ኃይል ይለቀቃል። ምክንያቱም መጽሐፍ ቅዱስ ሲናገር የእግዚአብሔር ደስታ ኃይላችን ነውና ብሎ ሳራ የተቆማጠረ የተጠማዘዘ ማህፀኗ በእምነት ነው ጉልበት እያገኘው እምነት ሲኖር ዲቫይን ኢንተርቬንሽን ይኖራል። እምነት ሲኖር አመንቲ ኔሮ ጅራቱት ማልዝታ ዋቀየ ሀለኬኘ ጊዱ ከላ

ያደከሲን ኦፍ ኬስ ስትከሩር ፈል ልክ ይህንን ካቀዱ በኋላ እንዳሉትም ነገሩ ሆነ። ነገሩ ተሳካ ዘንድ ዳንኤል ወደ ተነሳውበት ስመለስ ምዕራፍ ዘጠኝ ላይ በእግዚአብሔር ፊት ራሱን ለማዋረድ ተነሳ። ጾም ጸሎት የያዘ በዚህ ሁኔታ ውስጥ ከመጸለዩ በፊት ቤዝ የሚያደርገው የእግዚአብሔር ቃል ያስፈልገው ነበር። ስለዚህ መሰረት የሚሆነውን የእግዚአብሔርን ቃል ከቃል ውስጥ መፈለግ ሲጀምር እንግዲህ ሊጸልይ የፈለገው ሊጸልይ ያሰበው ስለ አገሩ ስለ ምድሩ ነው። ምንም እንኳን ቤተ መንግስት ውስጥ ቢኖር፣ ምንም እንኳን የተሻለ ትምህርት እድል ቢያገኝ፣ ምንም እንኳን ኦቶራይዝድ ሆኖ ትልቅ ቦታ ላይ የተቀመጠ ባለስልጣን ቢሆንም እንኳን ምን ከማድረግ ወደኋላ አላለም። ስለ ሕዝቡ ስለ ወገኑ ስለ አገሩ ከማሰብና ከመጸለይ ወደኋላ ለምን እንደሚኖሩ የገባቸው ሰዎች ቪዥነሪ የሆኑ ሰዎች የትም ቦታ የትም ከፍታ ላይ ብታስቀምጧቸው ስለተነሱበት፣ ስላደጉበት፣ ስለነበሩበት ሁኔታ ፈጽሞ አይረሱም። አንዳንድ የስንፍና ንግግር፣ አንዳንድ ሰዎች ከሆነ አገር የወጡና ከወጡ በኋላ ወደዛ ዞሬ ማልሸናም ይላሉ፣ በጣም በሚያሳዝን መልኩ ማለት ነው። ዳንኤል ግን እንደዚህ አይነት ተራሰው አልነበርም። የኢየሩሳሌም መፍረስ የሚጠናቀቅበትን ሰባውን ዓመት በነቢዩ በኤርሚያስ መጽሐፍ ውስጥ ፈለግኩ፣ አገኘው ብሎ ይላል። ዳንኤል ዘጠኝ ላይ አንዱ ፈለግኩ ሰርች ሲያደርግ ነበር። ኢየሩሳሌም ፈርሳ ወድቃ፣ የገዛ ዘመዶቹ የገዛ ወገኖቹ ለስደት ለሞት፣ ለመደፈር ተዳርገው በእንዲህ አይነት ሁኔታ ውስጥ እያሉ እሱ ግን ባማረ ቤተመንግስት ውስጥ ተቀምጦ መኖር እረፍት አልሰጠውም። እውነተኛ ሳቲስፋክሽን በጎ በማድረግ በጎ በማሰብ እንጂ ጮማ በመቁረጥ አይመጣም። ትልቅ ወንበር ላይ በመቀመጥ አይመጣም። ትልቅ ወንበር ላይ ተቀምጣችሁ፣ ትልቅ ወንበር ላይ ያስቀመጣችሁን ሶሳይቲ ካላሰባችሁ፣ ትልቅ ቦታ ላይ ያደረሳችሁን ህዝብ ካላሰባችሁ፣ ምድር ካላሰባችሁ፣ እናንተ ትክክለኛው ሞቲቭ ላይ አይደላችሁ። ዳንኤል በእንዲህ አይነት ቦታ ውስጥ ሆኖ የጸሎት ጊዜ ነበሩ። መጽሐፍ ቅዱስ ሲናገር በቀን ሶስት ጊዜ ይጸልይ ነበር ይላል። ተሳቅቶለት አዎ፣ መጸለይን አያቆሙም ነበር። ቤተ መንግስት ገብቶ አዎ፣ የጸሎት ጊዜ ነበሩ የሚያምር ህይወት የሚያምር ክፍያ እየተከፈለው። አዎ ኔቸሩ ነው ኖ ኢትስ ኖርም በቃ፣ በህይወቱ ውስጥ የማይቀይረው የማይለውጠው ጉዳይ ነው፣ ከአምላኩ ጋር መገናኘት ከአምላኩ ጋር ህብረት ማድረግ ፈጽሞ ሊያቋርጠው የማይችለው ነገር ነው። እርሱ እስትንፋሱ ስለሆነ ያለ እርሱ እንደማያምርበት ያለ እርሱ ውበት እንደሌለው ያለ እርሱ እንደማይሳካ ስለሚያውቅ፣ ለዛውም መቼ እንደሆን ታውቃላችሁ? የተጻፈው ይሄ ንጉሱ ካቆመው አማልክት በስተቀር ለሌላ አማልክት የሚሰግድ ሰው ቢገኝ በአንበሶች ጉድጓድ ይጣል ተብሎ ትዕዛዝ በወጣበት ወቅት ላይ ደረጀ ከበደ እንደዘመረው ቀጠሯን ላይ ከአምላኬ ጋር በኩል ቀኑ ላይ ሚኒስትሬን ልወያይ ነገሬን ልወያይ ከሚወደኝ አምላክ ሚኖር ከሰማይ ሚኖር ከሰማይ እንዳለው ይሄንማ ልታስተጓጉሉ አትችሉም አለና ገብቶ መስኮቱን ወደ ምስራቅ ከፍቶ መጸለይ ጀመረ ይላል። ተመልከቱ። ሰዎች ኑሯቸው ከፍ ሲል፣ ሰዎች ህይወታቸው ሲቀየር፣ ሰዎች ጥሩ ደሞዝ መቁጠር ሲጀምሩ ላይፍ ስታይላቸው ይቀየራል። ዳንኤል ወይም አይሁዳዊ የማይቀይረው ላይፍ ስታይሉ ቢኖር አንዱ መጸለይ ነው።

ስለዚህ ዳንኤል በቀን ሶስቴ ከዛ አልፎ ደግሞ ጸሎት ኖርማል ጸሎት ነው። የጾም ጸሎት ጊዜ ደግሞ የወስድ ነበር። አይገርምም። እንደፈለጋችሁ መብላት የምትችሉበት ወቅት ላይ እንደፈለጋችሁ መልበስ የምትችሉበት ወቅት ላይ የፈለጋችሁትን ማድረግ በምትችሉበት ወቅት ላይ ሀላቀሲ ቄሰት ነምን ጅሬኝ ሳሚጄ ፈታ ምቹ ባይ ፈታ ዋንባይ ሆጅታ ዋንባይ ሀለሚጄ ፈቱ ቄሰት ዳንኤል ገሩ ቶኩማ ዋቀ ወጅን ቀቡፍ ቶኩማ ሰበሳ ወጅን ቀቡ ይንራንፈቱት ብዙዎች ከአገር ሲወጡ ውጭ ይደርሱና ስለ ሀገራቸው ብዙ ነገር ይላሉ። እዚህ እንዳላደጉ እዚህ ሰው እንዳልሆኑ ሁሉ ወደ ውጭ ሲወጣ አገራችሁ ምናምናችሁ ይላሉ። በንግግር እንኳን ስንጀምር ያሳደገው ማህበረሰብ ያሳደገው ቄ ያሳደገው ቤተሰብ ተዘንግቶ ማለት ዳንኤል ግን ባለበት ቦታ ላይ ሆኖ ስለ ህዝቡ ነው የሚያስበው። አስቴር ቲንኤጀር ነች አስራ አምስት ዓመት ቢሆናት ነው ከፍካል በአስራ አምስት ዓመት እድሜ ውስጥ ግን የቀን ሌሊት ህልሟ ቅዥቷ ህዝቧ ነበር ብጠፋም እጠፋለሁ ስለዚህ ሶስት ቀንና ሶስት ሌሊት እጸልያለሁ ብላ ላጎቷ ለመርዶክዮስ መልእክት ላከች ሶስት ቀንና ሶስት ሌሊት እማልዳለሁ ጸልያለሁ ስለ ህዝቤ ህዝቤ ከሚጠፋ ደግሞ እኔ ስለ ህዝቤ ብጠፋ ይቀለኛል ስለዚህ ስለዚህ ህዝብ ራሴን መስዋዕት የሚጠይቅ እንኳን ቢሆን መስዋዕት ለማድረግ ዝግጁ ነኝ አለች። ዝግጁ ነኝ። ስለዚህ ብጠፋም እጠፋለሁ። ያለ ህግም ቢሆን ወደ ንጉሱ ገባለሁ። ተመልከቱ፣ ሞዴሊስት ልትሆን ነው። በሞዴሊስትነት ልትመርጥ ነው። እንደገና ደግሞ ከዛ ካለፈች የንጉሱ ኩይን ንግስት ልትሆን ነው። ቀዳማዊት እመቤት ልትባል ባለበት ሁኔታ ውስጥ ቀዳማዊት እመቤትነቱ ከህዝብ አይበልጥም። በዚህ ውድድር አሸናፊ መሆኔ ከህዝቤ አይበልጥም። እግዚአብሔር ካለው አጀንዳ አንጻር ለህዝቤ ሰክሪፋይ መሆን እንኳን ቢገባኝ ራሴን ሰክሪፋይ አደርጋለሁ፣ እና ብጠፋም ብጠፋለሁ። ተመልከቱ፣ ቅድም ብያችኋለሁ። በህይወታችሁ ስትወስኑ እግዚአብሔር ከውሳኔያችሁ ጋር ይቆማል። ሁኔታ አይተን ስንፈራ፣ ሁኔታ አይተን አስሬ ስንቀያየር፣ ሁኔታ አይተን ስንደበቅ፣ ሁኔታ አይተን እንል ስንሆን፣ የለም እያየን ነው። ወንድማችን የሆነ ሰሞኑን አቋም ሲይዝ እግዚአብሔር አብሮት መቆም ጀምር። ሌሎች ሰባኪዎች ተናግረው የማያውቁትን ቃል ይሄ ፍሬሽ የሆነ ነገር መግለጥ መናገር የጀመር እግዚአብሔር ይባርክ የጸለይቁለት ነው። እግዚአብሔር ከዚህ የበለጠ ደግሞ ያደርጋል። እግዚአብሔር ውሳኔ ይዛችሁ ስትቆሙ ምድር ላይ ያለ ምንም አይነት ላይፍ ምንም አይጨምርላችሁ። በምድር ላይ ዝነኛ ልንሆን እንችላለን፣ ታዋቂ ልንሆን እንችላለን። አቤት እሱ እኮ ያለው የሚኖረው እኮ ሚይዘው መኪና ሊልልን ይችላል ሰው። ከዚህ ያለፈ ግን ለህይወት ስንቅ አይሆንልን ስለዚህ በእግዚአብሔር ፊት ለመጸለይ ሀያ አንድ ቀን የጸለየው ዳንኤል ነው። ሀያ አንድ ቀን በቤተ መንግስት በጣም ተፈላጊ ሰው ነው። በመሳፍንት በመኳንንት ላይ የበላይ ሆኖ የተሾመ ሰው ነው። ጊዜ የለኝም ማለት የሚችል ሰው ነው። አንዳንድ ሰዎች እኛ ሀገር እንደሚያደርጉት ትንሽ ከፍ ሲሉ አብራዘር ጊዜ የለኝም የለም። ማለት እየሰራህ ነው እየተሳካህ ነው በጣም ተጨብጭቦልሃል ማለት አይደለም። ይቺን ነው ምክንያት የሚያደርጉት አንዳንድ ሰዎች በጣም ሰራተኛ እንደሆኑ መግለጽ ሲፈልጉ ኧረ ምን ጊዜ አለ ጊዜም የለኝም ይላል። ዳንኤል ከንጉሱ ቀጥሎ ያለ ባለስልጣን ሀያ አንድ ቀን ሙሉ ጾም ጸሎት። ሀያ አንድ ቀን ሙሉ ሀያ አንድ ቀን ሙሉ ጾም ጸሎት እንገባ። በሚኒስትር ደረጃ ያለ ሰው እኮ ሀያ አንድ ቀን ሲገባ ደሞዜን ጨምርልኝ፣ እንትን ጨምርልኝ፣ እድገታ ምናምን አይደለም ያለው። ስለ ህዝቡ ስለ እስራኤል ውድቀት ውስጡ ያነባ። የተነሳበትን ያውቃል። ያደገበትን ያውቁ። ምንም እንኳን በወጣትነት ቢወሰድም የተወሰነ ታሪክ ያውቃል። ከዛ ባለፈ ደግሞ ከሌሎች በሚሰማው ያውቃል። ነህሚያ ተመሳሳይ አይነት ነገር ነበሩ። ስለ ነህሚያ ስታነቡ ነህሚያ መጽሐፍ ላይ ነህሚያ የንጉሱ ጠጅ አሰላፊ ነበር። ጠጅ አሰላፊ አሁን ስናነበው በእኛ ሀገር ኮንቴክስት ዝም ብሎ ሊመስል ይችላል። ጠጅ አሰላፊ ማለት ንጉሱን ሊገልም ሊያድንም የሚችል የንጉሱ ህይወት በእጁ የተሰጠ ሰው ማለት ነው። ጠጅ ውስጥ ትንሽ ነገር ጨምሮ ሊያሰናብተው ይችላል። እንዲህ አይነት ፕሮፌሽን ላይ ለመቀመጥ የንጉሱ የቅርብ ሰው ታማኝ መሆን መቻል አለባችሁ። ሾፌር እንኳን ሊገድል ይችላል ካሰበበት። አይደለም ምግብ የሚሰጥ ጠጅ የሚያሰልፍ ሰው ይቅር ነው። እንዲህ አይነት ቦታ ላይ ግን ተቀምጦ የቀንተሌት ሀሳቡ ልቡ፣ ረሃቡ፣ ጥማቱ ማህበረሰቡ ነበር፣ አገሩ ምድሩ፣ ህዝቡ ነበር። ለአያሌ ቀናት ተመልከቱ ከንጉሱ ፊት መጥፋት የማይችል ሰው ለአያሌ ቀናት እጾምና እጸልይ ነበር ብሎ ለአያሌ ቀናት ወንድሙ፣ ሌሎችም ሰዎች ከኢየሩሳሌም ሲመጡ መረጃ ይጠይቃቸው ነበር። የኢየሩሳሌም ጉዳይ እንዴት ሆነ? ኢየሩሳሌም በምን አይነት ሁኔታ ውስጥ ነው ያለችው? ህዝቡስ እንዴት ነው ያለው? ብሎ መረጃ ሲጠይቅ መረጃ ይነግሩታል። የኢየሩሳሌም ቅጥር እንደፈረሰ ህዝቡም እንደተበተነ የቀበሮች መፈንጫ እንደሆነች ሰማኋት። ይህንንም በሰማው ጊዜ አለቀሱ ብሎ በርደን ያለው ሰው ስትሆኑ ምንም አይነት ምቾት ውስጥ ሆናችሁ የምታስቡት የተነሳችሁበትን ያሳደጋችሁን ማህበረሰብ ነው። እግራችሁን ተረከዛችሁን አታነሱበትም። ከፍታ ላይ ሆናችሁ መነሻችሁን የምታስቡት በእንዲህ አይነት መልኩ ይጸልይ ነው። አንድ ቀን ጠዋት ላይ ሲወጣ ንጉሱ ሳየው፣ ፊቱ ተቀይሯል። ነህሚያ፣ ምንድን ነው ፊትህ ይሄ ሀዘን ውጫዊ አይደለም፣ የልብ ሀዘን ነው የውስጥ ጉዳት ነውና ምን ሆነሃል ብሎ ጠየቀው። የአባቶቼ መቃብር ያለባት አገር ፈርሳ የቀበሮ መፈንጫ ሆና ሳለ እንዴት አልዘን ብሎ አለውኛ። ተመልከቱ፣ ዳንኤል ሰባው አመት የሚፈጸምበትን ጊዜ በመጽሐፍ ሰርች አደረግኩ አገኘው ይላል። እግዚአብሔር ኢየሩሳሌምን ለሰባ አመት ያክል ከባህር ማዶ አሳልፎ እንደ ሰጣት ተረዳ። ይህንን ሲያውቅ ይህንን ይዞ በእግዚአብሔር ፊት መማለድ ጀመር። ህዝብህን አስብ፣ የተናገርከውን የተስፋ ቃል እባክህ ወደ ፍጻሜ ያምጣ። ምናልባት መጽሐፌ ላይ ኬራዞ የሚል መጽሐፍ ስለ ጸሎት የሚናገር ጽፌ ገበያ ላይ አለ። ኬራዞ ላይ ጠቀሼዋለሁ። እስራኤል አንደኛው ባርነት በግብፅ ያሳለፈችው አራት መቶ ሰላሳ ዓመት ነው። ሌላው ሁለተኛው ደግሞ የከፋ ቅድም እንዳልኳችሁ በባቢሎን ለሰባ ዓመት ያሳለፈችው። የሚገርማችሁ ነገር እግዚአብሔር ቀድሞኑ ትንቢት ሲናገር ለአብርሃም በአራተኛው ትውልድ ሶሪ በአራተኛው ትውልድ ከአራት መቶ ዓመት በኋላ ምን አድርጋችኋለሁ፣ አስባችኋለሁ። አራተኛው ትውልድ ላይ ማለት አብርሃም፣ ይስቅ፣ ያዕቆብ ከዛ ዮሴፍ፣ አባቶች ተብለው ፓትሪያርክ ተብለው የሚታወቁ ናቸው፣ እነዚህ በእስራኤል ታሪክ ውስጥ። ስለዚህ አራተኛው ትውልድ ላይ ግን መውጣት ሲገባቸው ከግብፅ ምድር የወጡት አራት መቶ ሰላሳ ዓመት የአንድ ሴንቸሪ፣ የአንድ ሴንቸሪ ደግሞ ሩብ ጨምረውን የወጡት ወደ ባቢሎን ደግሞ ስንመጣ ሰባውም ዓመት ከተፈጸመ በኋላ እጎበኛችኋለሁ ብሎ ብሏል የወጡበትን ምርኮ የተማረኩበትንና ከዛ የመጀመሪያው ዲያስፖራ የወጣበትን ሀምሳ ሺዎቹ የመጀመሪያዎቹ የወጡበትን ስታቀናንሱ ስልሳ ስምንት ዓመት ይሆናል ሰቨንቲ ማይነስ ቱ ስግስት ኤት ነው የሚመጣው ለምንድን ነው ሰባው ዓመት ያጠረው ለምንድን ነው አራት መቶ ዓመት ደግሞ ረዝሞ አራት መቶ ሰላሳ ዓመት የሆነው